አባት ናቸው እንስብስፋ እንጀት ከቁፍጣና ስብና ጋር የተላበሱ የልጃቸው ነገ ብሩህነት የሚገዳቸው ለእርሳቸው የስኬት ካባን ለመጎናጸፍ የእውቀት ማዕድን መቋደስ የጅማሮው መንገድ ነው። ለዚህም ነው ጥሪታቸውን አሟጠው ከጉርሻቸው ቀንሰው ልጆቻቸው በአቅራቢያቸው ያጡትን ትምህርት ሩቅ ተጉዘው የሚያስተምሯቸው። ይህ ታዲያ ኑሮን ለማሸነፍ ግብግብ ውስጥ ላለ የቤተሰብ አስተዳዳሪ ሸክሙን የገዘፈ መንገዱን እየረዘመ ያደርገዋል። ወልቂጤ አበሩስና ገራባ ትምህርት ቤት አካባቢ ልጆቻችን በእግር እየተመላለሱ እየተማሩ ነበር። የዛኔ በነበረባቸው ድካምና ችግር በጣም እየተንገላቱና ለአዋራ ራሱ እየተጋለጡ የነበረበት ሁኔታ ነበር። ሌላው አርሶ አደሩ ደግሞ በብር ከፍተኛ ከፍተኛ ብር አውጥቶ ሳይክል የመግዛት <Island> አቅም ባል በሌለበት ሁኔታ ያለው ንብረቱ አበላሽቶ ሳይክል እየገዛ ሳይክሎቹ ወጣ ገባ መሬት ስለሆነ ሲበላሹ ራሱ ሳይክሎቹ ጥገና ራሱ ብዙ ወጪ እያወጣ የነበረበት ሁኔታ ነው ያለው። ከእውቀት ማዕድ ለመቋደስ የሚደረግ ግብግብ ከፊሉን ረጅም ርቀት በእግሩ እንዲጓዝ ያደርገዋል፣ ገሚሱንም ከሞቀ የእናቱ ቤት አርቆ ቤት እንዲከራይ ያስገድደዋል። ከትምህርት ገበታቸው ለመገኘት በተማሪዎች የሚደረገው ልህ አስጨራሽ ግብግብ ሽንቆርም ለሁለት የተከፈለች የወላጅ ልብ ለሁለት የተቀነሰ ጎጆን ፍንትው አድርጎ ያሳያል። ሰባት ኪሎ ሜትር የሚሆን ትምህርት ቤት ገራባ ትምህርት ቤት የሚባል ቦታ ና እና ወርቅጤ ላይ አበር ውስጥ ትምህርት ቤት ነበር እየተመላለሱ በእግራቸው እየተመላለሱ የሚሄዱት ማለት ነው። እና ከዚህ በፊት ሴት ተማሪዎቻችን እህቶቻችንም በጣም እየተቸገሩ እዛ ተከራይቶ ለመቀመጥ ደግሞ ያው አስቸጋሪ ነው እንግዲህ። እና ደግሞ እነሱ በጣም እየተቸገሩ እየተመላለሱ ይማሩ ነበር። መንገድ ላይ ተጉዘን ድካሙ አለ። ክላስ ገብቶ ደግሞ እቤት ገብቶ ማንበብ አይቻልም፣ ይከብዳል። ድካሙ ስላለ እንቅልፍ እንቅልፍ ይላል። ጠዋትም ለመነሳት ያዳግስ ነበር። እውነት ድሃ ክራ ቤት ከራይቶ ልጆቹ መስማር አይቻልም። ቤት ውስጥ ነው በቃ እስከ ስድስት ይማራሉ፣ ይቀራሉ እስከ ስምንት። በቃ እስከ ስምንት ለዋለ እስከ ስምንት ይቀራሉ። ሴት ልጅ ደግሞ ከእናትና ከአባት ሄዳ እዛ ስትማር በብዙ መንገድ እንትን ይነካታል፣ በጣም ትቸገራለች። ዛሬ ምስጋና ለቀዳማዊት እመቤት ጽሕፈት ቤት ይግባውና ልጆች የእናታቸውን ትኩስ እንጀራ እየቆረሱ ከእናታቸው የሞቀ ቀፍ ሳይርቁ በአቅራቢያቸው ትምህርታቸውን እንዲከታተሉ እድል ተፈጥሮላቸዋል። ፋና ቴሌቪዥንም በወልቂጤ፣ ሰላሌ፣ ጅማና ጎንደር ትምህርት ለማግኘት እንግልት ሲደርስባቸው የነበሩ ተማሪዎችን ችግር ለመቅረፍ የተሰሩ ስራዎችን ቃኝቷል። ቤተሰቤ እዚሁ ናቸው። እናት አባቴ ሁሉም እነሱ ጋኛ እህት ወንድሞቼ ናፍቆት የለም። ይሄ የቤተሰብ ወጪ የለም። ትምህርት ቤቱና ይሄ ቤቴ ደግሞ አምስት ደቂቃ ምናምን ብራራቅ ነው ይሄ ሁሉ የቤተሰብ ችግር ናፍቆት ብዙ ነገር አስቀርተዋል። ይሄ ላይብረሪ መመቶ መጠቀም በቃ ብዙ ነገር ይሄ ነው የማይባል ፋይዳው የጎላ ነው። ለድሃ በተለይ ለድሃ አስባ ለሴት ልጅ አስባ ይሄንን ፕሮጀክት እንግዲህ ሳርታ አስባ ጠይቃ ነው እንዲህ አይደለም ያመጣችሁ ማለት ነው ንብረትውሳ እንደ ተቸግራ ነው ያመጣችሁ። እና እግዚአብሔር ስጣት እኛን አይታ ችግራችን አይታ ልጆቻችን አይታ። በተለይ እናት እናታይታ ታይታ ይሄንን ትምህርት ቤት እዚህ ለማቆምና እኛ ረድታ ልጆቻችን እንዲማሩ እንዳድጉ አርጋ እዚህ ያስቀምጠችው እሷ ናት እና እግዚአብሔር ሰዓት እውቀትን የሚቋደሱበት ገበታን ከመፍጠር ባሻገርም የትምህርት ማዕዱን ሙሉ ማድረግም የቀዳማዊት እመቤት ጽህፈት ቤት ሌላኛው ውጥን ነው። በዚህም ጽህፈት ቤቱ በሁሉም ክልሎች ያስገነባቸው ትምህርት ቤቶችን ጓዳ ሙሉ የሚያደርጉ 13,00 የትምህርት መርጃ መጽሐፍ፣ 2500 የሴቶች ንጽህና መጠበቂያ መጽሐፍ፣ የተጫነባቸው 500 ታብሌት ኮምፒውተሮች፣ በትምህርት ቤቶች ለሚገኙ ክሊኒኮች የሚሆን መድኃኒቶችና የሕክምና ቁሳቁሶችን አስረክሟል። ይህም ለነዚያ ጉጉ የልጆቻቸው ስኬት ናፋቂ ወላጆች እፎይታን እየለገሰ መሆኑ የሚያበራው አይኖቻቸው አንደበት ሆነው ይናገራሉ። ከጽህፈት ቤቱ የሚመጡ ሰዎች እየጎበኙን ነው የነበረው። ዛሬ ደግሞ ያየነው ነገር የተለየ ነው። በእውነት ከኛ እንዳራቁና ቅርብ በቅርብ በቅርበት እየተከታተሉን እንደሆነ ያስገነዝባል እና ዛሬ የመጣው መጽሐፍት የተለያዩ የሴት ተማሪዎቻችን የሚያገለግሉ የንጽህና መጠበቂያዎች እንደዚህ መገኘታቸው ከዚህ በፊት ያላየነው እርዳታ ነው የተደረገው። እንደገና ደግሞ የህክምና ህክምና መሳሪያዎች ያልተደረገ የለም ማለት ነው። ሞቲቤት የሚያደርግ ሽልማት ተሸልመናል ወይም ደግሞ ታብሌት ነው ታብሌት በእነዚህ በዚህ ታብሌቶች ከዚህ በፊት በደብተር ምናም ነበር ምናነብ የነበረ ሪፈር ጋይድ ምናም እያደረግና መጽሐፎችን አሁን ግን ታብሌት ስለተሰጠና ፒዲፎችን የተለያዩ ነገሮችን የትምህርቶችን በማውረድ በዚህ ብዙ ነገሮችን ለማወቅ እናውቃለን በጣም አሪፍ ነገር ነው የተደረገልን ምክንያቱም ፓብሌቱንም በጣም ስለምንጠቀምበት በጣም አሪፍ ነገር ነው እና በጣም ለዚህ ድጋፍ ድጋፉን ስለሰጠችን በጣም እናመሰግናለን ይላሉ ልዩ ልዩ አጋዥ መጽሀፍቶች ከስምንት መቶ በላይ የሚሆኑ መጽሐፍቶችን ድጋፍ ማድረግ ተችሏል በተመሳሳይ ለሴቶች ንጽህና መጠበቂያ የሚሆን ለሴት ተማሪዎች ለመላ ሴት ተማሪዎች ንጽህና መጠበቂያ አገልግሎት የሚውሉ ቁሳቁሶች ድጋፍ ተደርጓል። በተመሳሳይ በደረጃ ለወጡ ተማሪዎች የታብሌት ሽልማት ተደርጎላቸዋል። ይሄ ሽልማት ለእነሱ አንደኛ ለወደፊቱ በተለይ ከቴክኖሎጂው ጋር ራሳቸውን አስተዋውቀው ትምህርት እንዲማሩ ለማድረግ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 የመጽሐፍት የማጣቀሻ መጽሐፍት የሴቶች የንጽህና መጠበቂያ ታብሌቶች ተማሪዎችን ለማበረታታት ከአንድ እስከ አምስት ለወጡ ከፍተኛ ውጤት ላመጡ ተማሪዎች ማበረታቻ ከዘጠነኛ እስከ አስራ ሁለተኛ ክፍል የሁሉም አይነት መጽሐፍ የተጫነበት ታብሌቶችን በአቅራቢያው ደግሞ የስነ ተዋልዶ ጤና የሚያገኙበትን ሁኔታ ለማመቻቸት በትምህርት ቤቶች አቅራቢያ ያሉ ጤና ጣቢያዎችን በሕክምና ቁሳቁስ በመደገፍ እነዚህን ድጋፎች ይዘን ነው የመጣ ነው። በትውልድ የምትቃና ሀገር በክህሎት የሚሰምር ነገ ለመፈጠሩም ትምህርት ወሳኙን ድርሻ ይወስዳል። የቀዳማዊት እመቤት ጽፈት ቤትም ይህን መሰረት ያደረጉ ትግባር ተኮር ስራዎችን እየሰራ ይገኛል።